በአማራ ክልል ምዕራብ ጎጃም ዞን የጃቢ ጠህናን ወረዳ አርሶ አደሮች በዚህ ዓመት የአፈር ማዳበሪያ የዘር ወቅት ከማለፉ በፊት ቀደም ብሎ ወደ ወረዳቸው በመድረሱና ከእርሻ ስራቸው ሳይስተጓጎሉ እየተስተናገዱ በመሆናቸው ደስተኛ መሆናቸውን ተናግረዋል። አርሶ አደሮቹ ለመኸር እርሻቸው የቀረበላቸውን የአፈር ማዳበሪያ ፈጥነው ለሚዘሩ ሰብሎች በወቅቱ በማድረስ የዘር ወቅት ሳያልፍባቸው ለመዝራት ግብአቱን እየወሰዱ መሆናቸውንም ተናግረዋል። አቅርቦቱ በጣም ደስ ይላል። በእውነቱ አምና በተለያየ መንገዱ ወደ ኋላ ሆኖ እኛ ብዙ ጊዜ ተጎድተናል። የተጎዳንበት ምክንያቱ ኋላ ቀር ሆኖ ነገሩ እዚህ ቀርቶ ማግኘት የምንችል ሰዎች ተድነ ቀረድ ነው የተጠቀምነ። ምክንያቱ ግንባራችን ይሄ ነው፣ ማግኘት የሚገባንም ይሄ ነው። ዛሬ ግን በአስቸኳይ ነው ተብለን እዚህ ማግኘታችን ግን በጣም ጥሩ ተስፋ ነው ብዬ አስባለሁ። ቶሎ ድረሱ የተባለ እና ለወቅቱን ነው የያዝነው። ሁለት ኩንታል የደረሰው አለ አንድ ኩንታል ዩሪያም አንድ ኩንታል ዳብም ያው እንደመጣው ነው ብር ስላልያዝነ አስቸኳይ ስለሆነ በዚህ እንሞክር። እለታዊ የማሽላ መዝሪያ የሚያዝ ብለን ጀምረናል። እግዚአብሔር ጋር ፍቃድማ በጣም እኛ ግባታችን ታገኘንማ ከምንም በላይ ያው ማሽላ አሁን ለምሳሌ ደረኛ ወቃ አሁን ለምሳሌ 3 ቀሬት አራት ቀሬት ቢደረግበት ቢያንስ አላነሰም የሚባል ከአንድ ገዝም 16 17 ይወጣዋል ከአንድ ገዝም ሲደመር ያው እንግዲህ አራት አንድ ሄክታር ቢሆን ያን ማባዛት ነው። የአፈር ማዳበሪያው ቀድሞ እየገባ ነው የሚሉት አርሶ አደሮቹ መንግስት በጀመረው አግባብ የማዳበሪያ አቅርቦቱን የማድረሱን ስራ እንዲቀጥልም ጠይቀዋል። በቂ አይደለም። በቂ ስላልሆነ ቢያንስ ይህን ያክል እንደሚያስፈልገን ያው ሀሳብ አለን። በመቀጠልም ያው ዘንድሮ መቼም የተሻለ የአምናውን ድካም አባታችን ብሎታል።

ይህ እሷ ብቻ የሆነች እንጂ ማሽላ ዘር አሁን በሚመጣው ታገኛለሽ እያሉ ነው። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግማሴ አንተነህ በዞኑ ለ201718 የመኸር ወቅት አርሶ አደሩ የዘር ወቅት ሳያልፍበት የአፈር ማዳበሪያ በአፋጣኝ እንዲደርሰው እየተሰራ መሆኑን ገልጸዋል። አሁን ላይ እንደ ዞናችን አጠቃላይ በእቅድ የያዝ ነው ዳፕ ወደ 503 ሺህ፣ ዩሪያ 548 ሺህ በአጠቃላይ ወደ 1 ነጥብ ዜሮ 5 2 ሚሊዮን ኩንታል እንጠቀማለን። ይሄ አጠቃላይ ከሀገር ጀምሮ እየተጓጓዘ የሚገኝበት ሁኔታ አለ። ወደ ዞናችንም የደረሰው ሲታይ መቅረብ ከሚገባው ዳፕ ወደ 222000 ዩሪያ ደግሞ ወደ 166000 ተጓጉዞ ዞናችን ላይ የገባበት ሁኔታ ነው ያለ። በአጠቃላይ ወደ 388000 ነው የሚደርሰው ይሄም በአመቱ ይቀርባል ብለን ከያዝ ነው 36.9% የቀረበበት ሁኔታ ነው ያለው። የአፈር ማዳበሪያው ወደ ዞን ማዕከላት ቀድሞ እየገባ መሆኑን በማንሳትም የስርጭት ሂደቱ መሻሻል እያሳየ መምጣቱን ያነሳሉ። አሁን ከጊዜ ወደ ጊዜ የስርጭት ሂደቱ እየጨመረ ያለበት ሁኔታ ነው ያለው። ከዚህ በፊት የነበረው ግን ትንሽ የስርጭት ሂደቱ የተጓተተበት አግባብ የነበረበት ሁኔታ ነው ያለው እንደ ዞና አሁን ላይ እየተሻሻለ መጥቷል። በዞኑ ከወደብ የሚመጣውን የአፈር ማዳበሪያ በበቂ መጠን የሚይዙ መጋዘኖችን በፍኖ ተሰላም በቡሬና ደንበጫ ማዕከላት በማዘጋጀት ስርጭት እየተከናወነ መሆኑን የገለጹት ደግሞ የሕብረት ስራ ማህበራት ተጠሪ ጽሕፈት ቤት ኃላፊ ሻጋይ ያደርጋል ናቸው። ከማዕከላት የአፈር ማዳበሪያም በቶሎ ለማጓጓዝ በቂ የትራንስፖርት አገልግሎትና አውራጅና ጫኞችን በማመቻቸት አርሶ አደሩ እንዳይጉላላ እየተሰራ መሆኑንም ነው ኃላፊ የገለጹት። ይህንን የሚመጣ ማዳበሪያ እኛ በዩኒየን እና በመሰረታዊ ማህበር ደረጃ ለመቀበል የቅድመ ዝግጅት ስራዎችን ሰርተን ኦልሬዲ አሁን ወደ ተግባር ምዕራፍ ገብተን እየሰራን እንገኛለን እና ዳሞቲኔን ነው እንደ ምዕራብ ጎጃም ማዳበሪያ እየተቀበለ ያለ። ከዩኒየን አኳያ በሶስት ማዕከላት ይህንን ሊይዝ የሚችል መካዝን ሙሉ አንድ ሚሊዮን ሰባ ስድስት ሺ ሰባት መቶ ሃምሳ ስድስት ኩንታል ሊይዝ የሚችል መካዝን አዘጋጅተናል። በሶስት ጣቢያ ደንበጫ ሁነ ሰላም እና ቡሬ ከተማ ላይ ስርጭት እየተካሄደ ይገኛልና በዚህም አሁን ከዚህ በፊት ሲገጥሙን የነበሩ ችግሮች በተለይ ባለፈው ዓመት የገጠመን ችግር ወዛደር በቶሎ የማራገፍ መኪኖች የመቆም ችግር ገጥመውን ነበረ። ንብረት ክፍል በሰዓት ወጦ በሰዓት ያለመግባት ችግር ነበር። እሱን ገምግመን በዚህ ዓመት የተሻለ እንቅስቃሴ እያደረግን ያለን። እስካሁን ወደ ዞን ማዕከላት የገባው ማዳበሪያ ቀድሞ ለሚዘሩ ሰብሎች በቂ በመሆኑ አርሶ አደሩ የቀረበለትን የአፈር ማዳበሪያ በወቅቱ ወስዶ ጥቅም ላይ በመዋል ምርትና ምርታማነት ሂደቱ እንዳይደናቀፍ መስራት እንደሚገባውም ተመላክቷል።